ይኸውም የመላእክት ልብስ ነው። በሮሚያ አገር ካሉ ገዳማትም በአንዱ የሚኖሩ ሆኑ። ቅድስት ሶፊያም በእነርሱ ላይ መምኔት ሆነች። እርሷም ጸጋንና እውቀትን የተመላች ናት። የቅዱሳን መነኮሳትንም ገርል በማንበብ እየጾሙ እየጸለዩ፣ በምድር ላይ እንደ መላእክት እስከሆኑ ድረስም መንፈሳዊ እድገትን አሳደገቻቸው። ከእነርሱም በአንድ ገዳም ውስጥ ሰባ ዓመት ያህል ይኖሩ አሉ። ከውስጣቸውም ለጀገሮች የሆኑ አሉ። ከሃዲ ንጉሥ ኡሊያኖስም ከፋርስ ንጉሥ ከሳቦር ጋር ሊዋጋ በረሃ አገር በኩል በሚያልፍ ጊዜ እርሱ ሳቦር ሊወጋው ወደ እርሱ እንደሚመጣ ሰምቷልና አልፎ ሲሄድም በውስጡ እሊህ ደናግል ያሉበትን ገዳም አይቶ ይህ ምንድን ነው ብሎ ጠየቀ። ሰዎችም ይህ የደናግሎች ገዳም ነው አሉት። በዚያንም ጊዜ ወደዚያ ገዳም ገብተው ደናግሎቹን እንዲገድሏቸው በገዳሙ ውስጥም ያለ ገንዘባቸውን ሁሉ እንዲዘርፉ ወታደሮቹን አዘዘ። ወታደሮቹም ገብተው እሊያን ደናግል በሰይፍ ገደሏቸው። ገዳሙንም አጠፉ። የገዳሙን ገንዘብም ሁሉንም ዘረፉ። ከሃዲውን ንጉሥ ግን ስለ መንጋዎቹ በቀል እግዚአብሔር ተበቀለው። ይህም እንዲህ ነው ያጠፋው ዘንድ ሰማዕት መርቆሬዎስን አዘዘው። መርቆሬዎስም በአካለ ነፍስ ሄዶ በጦር ወጋውና በክፉ አሟሟት ሙቶ ወደ ዘላለም ስቃይ ሄደ። እሊህ ቅዱሳት ደናግል ግን ወደ ዘላለም ተርላ ደስታ ገቡ። ለእግዚአብሔር ምስጋና ይሁን፣ እኛንም በሊህ ደናግል ጸሎት ይማረን። በረከታቸውም በሀገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር። አሜን ሰላም ለደናግል እምተደለወ ወምተሃውዞ ለወልደ ማርያም ድንግል እንዘይተ ልዋ ማግዞ ሶበውሊያኖስ ቀተሎ ለእሎን በተጋይዞ ለእግዚአብሔር መስተበቅል ለመርቆሪዎስ አዘዞ በቀለ ደሞም በኪናት ይርግዞም። በዝች ምለት በእስክንድርያ አገር ሊቀጳጳሳት በድሜጥሮስ ዘመን ስለ ጾም ስርዓት ቅዱሳን ሊቃነጳጳሳትና የኤጲስቆጶሳት የአንድነት ስብሰባ ተደረገም። በዚህም የአንድነት ጉባኤ መሰብሰባቸው ምክንያት እንዲህ ነው። የክርስቲያን ወገኖች በጥር 11 ቀን በከበረች በጥምቀት በዓል ተጠምቀው በማግስቱ የከበረች የአርባ ቀንን ጾም መጾም ይጀምራሉ እስከ የካቲት 22 ቀንም ጹመው ጾምን ይፈታሉ። ከዚህም በኋላ በመጋቢት በ23 የህማማትን ሰሞን መጾም ይጀምራሉ። በዚህም ወር በ27 የስቅለቱን በዓል ያከብራሉ። በ29ም ክብሬ ግባውና የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን የትንሣኤውን በዓል ያከብሩ ነበር። ይህ ድሜጥሮስም በእስክንድርያ የአገር ሊቀጳጳሳት ሆኖ በተሾመ ጊዜ በእርሻ የሚተዳደር መጻሕፍትን የማያውቅ ጨዋ ሰው ሲሆን እግዚአብሔር በመለኮታዊ ስጦታው ልቡን ብሩህ አድርጎለት የብሉይንና የሐዲስ መጻሕፍትን የቤተ ክርስቲያንንም ሕግ አወቀ። ከርሳቸውም ብዙዎችን ተረጎመ። ከዚህም በኋላ በመንፈስ ቅዱስ ገላጭነት ባሕረ ሐሳብ የተባለ የዘመን ቁጥርን ጻፈ። ይህም ክብር ይግባውና የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ አጽዋማትና በዓላቶቹ የሚታወቁበት ልህም የከበረች የአርባ ቀን ጾም፣ የሆሳና ውደት፣ ስቅለቱ፣ ትንሣኤው በአርባ ቀን እርገቱ፣ ከትንሣኤውም በኋላ በአምሳኛው ቀን መንፈስ ቅዱስ የወረደበት ናቸው። ይህንንም ጽፎ ወደ ሮሜያ አገር ሊቀጳጳሳት ወደ አባ ፊቅ ጦር ላከ። ሁለተኛም ወደ አንጾኪያ አገር ሊቀጳጳሳት አባ መክሲሞስ ላከ። ዳግመኛም ወደ ኢየሩሳሌም አገር ሊቀ ጳጳሳት አባ አጋቢዎስ ላከ። እነርሱም ባነበቧት ጊዜ እጅግ ደስ ተሰኙባት። የሮሚያ አገር ሊቀ ጳጳሳት አባ ፊቅ ጦርም በሮሚያ አገሮች ሁሉ ያሉትን ኤጲስቆጶሳቶችን፣ አዋቂዎችንም ብዙዎች ሊቃውንትንም ሰበሰባቸው። ይህንንም የዘመን ቁጥር አስነበበላቸው። እጅግ በጣም ጥሩ ሆኖም አግኝተውት ደስ ተሰኙበት። በደስታም ተቀበሉት። አባስተውም በመጽሐፍ ለሁሉ አገሮች ላኩት። እስከዚህች ዕለትም ጸንቶ ሰርቶት ኖረ። ከዚህም በኋላ ልዩ ሦስት የሆነ አንድ እግዚአብሔርን ፈጽሞ እያመሰገኑት ወደ የአገራቸው ገቡ። ለእርሱም ክብር ምስጋና ይሁን ለዘላለሙ አሜን። ሰላም ለክሙ ካህናተ ስባሄ ወዘምሮ፣ ዛፍጠንክሙ ሀዊረ እንበለተ ድህሮ ውስታዱ መካን ለተጋቦ ወለ አማይብሮ ሀሳብ አበክቴ ዘመንፈስ ቅዱስ ማሮ እምነ ድሜጥሮስ አብት ትንሱ አይምሮ በዚህች ዕለት የጳውሎስና የሶስት ሰማዕታት መታሰቢያቸው ነው። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 11 በዚህች ዕለት አምላክን ለወለደች ለመቤታችን ለቅድስት ድንግል ማርያም እናቷ የሆነች የተመሰገነች የቅድስታና የእረፍቶ መታሰቢያ ነው። በዚህችም ቀን ሁለተኛ የአርኬላዎስ ሰማዕትና የአበምኔት ኤልሳ፣ ዳግመኛም የመነኮስ የጳኮሚስና የሰማዕት ሚናስ መታሰቢያቸው ነው።